ዝግጅታችን አሳዛኝ ታሪክ በእኔ ቻናል ላይ እንድለቀቅ ፈልጋለሁ ማለት ነው። ምንድነው? እቺ ህዝብ የፈለገችው ምንድ ነው ይሁን፣ የሚያሳዝን የፍቅር ታሪክ ነው። ይህን ታሪክ እና እህት ወንድሞች የሚዳሶች ምን ትላላቸው? ረህመት ታግ አድርጓት እና ፎሎ አድርጓት እና ይህን ቪዲዮ ለትልልቅ ዩቱበሮች እንዲደርስልኝ እፈልጋለሁ። አስተያየታቸውን ህዝቡን አስተያየት እፈልጋለሁ። ከመጠን ወር አካባቢ ሆነ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ሰላም የራህመት ቻናል ተከታታዩ፣ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት የተደረፍረፊ በሊ። ዛሬ አንድ እህታችን አሳዛኝ ታሪክ በእኔ ቻናል ላይ እንድለቀቅ ፈልጋለሁ ማለት ነው። ምንድነው ይቺ ህዝብ የፈለገችው ምንድን ነው? የሚያሳዝን የፍቅር ታሪክ ነው። ይህን ታሪክ እናንተ ምን ትላላችሁ? ስለዚህ እህታችን ምንድነው የምትለው ተቤሩት ነው የታሪኬን ህዝቡ ይወቅልኝና ህዝብ ምን ይለኛል ነው እያለች ያለችው። ስለዚህ የፍቅሩን ታሪክ አነብላችኋለሁ ማለት ከመጨረሻው ከመጀመሪያው ተከታተሉ ማለት ነው። ሰላም ጤና ይስጥልኝ ረህመት እህቴ፣ እንዴት ነሽ? ሊደናነሽ ወይ ትላለች። ቀለም እባላለሁ ይህን ደብዳቤ የምጽፍ ልጅ ከቤይሩት ነው። የደቡብ ወሎ ልጅ ነኝ። ከጀርባዬ ያሳለፍኩትን ታሪክ አለ እሱን በቻናላሽ አሳውቅሽ ለህዝብ እንዲታደርሽልኝ እፈልጋለሁ። ህዝብ ምን እንደሚለኝ የእነሱን አስተያየት እፈልጋለሁ ነው የምትለው። የእህታችን ታሪክ የህዝቡን አስተያየት እፈልጋለሁ። ታሪኩ እንዲህ ሲል ይጀምራል። ተማሪ እንዳለሁ ፍቅረኛ ነበረኝ። ይህም በጣም ወደዋለሁ፣ እሱም እንደዚያው። ለሁለት ዓመት በፍቅር ቆይተናል። በአንድ ለመኖር ወሰንን፣ ቤተሰብም አሳወቅን። ቤተሰብ ማሳወቅ ፈለግን። ሆኖም ግን ቤተሰብ እናንተ ደስተኛ ከሆናችሁ እኛ ምን አገባን አሉ ትላለች እህታችን ማለት። እሺ አለ ልንገባ ቀናትን እንደቀረን እኔን አመመግባሁ መሰረም ስመረመረ የወረ ነፍሰ ጡር ነሽ አሉኝ። ትላለች እህታችን ባለታሪኳ ማለት ነው። ብዙም ደስተኛ አይደለሁም፣ ያው ሁለታችን የድሃ ልጅ ስለሆነ ምን አርግን ልናሳድገው ነው ብዬ አሰብ። እሱም እንዴነው ደስተኛ አይደለም። በቃ የመጣውን መቀበለው ብዬ እሱን አጽናናሁት፣ ትላለች። በሰሞኑ ተገናኝተን እያወራን እያለን ተጨንቋን ላስወርደው አልኩት። ታይሻል አይቀርም አለኝ። እናናግረውና መድኃኒት ልውሰዲህ አልኩት። እሺ አለቤት ገባን። ዶክተሩም መድኃኒት አለኝ ግን ውድ ነው አትችሉትም አለን። እስከ ስንት ነው ስለው፣ ሁለት ሺህ ብር። ታዲያ እናንተ ሁለት ሺህ ብር ነው ታዲያ ነው ትከፍላላችሁ አለን። እሺ ሰሞን ተመካክረን ተመልሰን እንመጣለን አለውና ከዛ ከኢከን ገንዘብ ከየት ነው የምናመጣው? ተባብለን አንቺም ፈልጊ እኔም ልፈልግ ተባባል። ከዛ ቀን ጀምሮ ፍቅረኛዬ ከኔ እየራቀ መጣ። ስልክም ስደውል አያነሳም፣ በአካልም ሳገኘው ምክንያት ይደረድረን። አላየሁትም ምና ነው ይለኛል እንደዚሁ እያለ መሸሹን ቀጥሏን ፍቅረኛ። እኔም ብቻዬን ግራ ገባኝ ምን እንደማደርግ። ቤተሰብ የሰርጋችንን ቀን ይጠባ አጎትን አለኝ። ሄጀ ብር አበድረኝ አበድረኝ ፈልጊ ሆኗልኩ ለምን ሲለ የሀረብ ሀገር ረሶስ ሊጀመር ነው አልኩት። እሱም ከቶ ተሄድሽማ እሺ አለኝ። ታዲያ ስንት ልስጥሽ ሲለኝ አራት ሺህ ብር ስጠኝ አልኮኮች ተራጉና እሱም አላቅማማም ሰጠኝ። ፍቅረኛ ጋር ስደውል አያነሳም። ዶክተሩ ጋ ሄጅ መድኃኒቱን ሰጠኝ። ልጁም ወረደ። አሁንም ፍቅረኛ ስደውል አያነሳም። በአካልም ካገኙ ይሸሸኝ ጀመረ እንዳዋራውም እድሉን አልሰጠኝም። አጎቴ አረብ ሀገር እንዲሄድ ስለሚት ምኞት ሊሳካ ነው። አራት ሺህ ስለሰጠኝ ሁለት ሺህ ብር ተኪሶ ነበር። ሁለት ሺህ ብር ይዤ አዲስ አበባ ወረድኩ። ብረሶሲንም ጀመ ሜዲካሌን ጨረስኩኝ። ቢዛም ልኬ ቤተሰብ ጋር ሄድኩኝ ውጭ ሁሉ ወጪንም ሁሉ አጎቴ ነው የሸፈነልኝ። ፍቅረኛዬ ጋርን መደወሌን ትቻለሁ። እሱም አይራራይ ደርሶ ሄድኩኝ። ፍቅረኛዬ ሲጠይቂ እንደሄድኩኝ ነገሩት። ከዛ እሱም እንዴት ትሄዳለች ብሎ ግራ ገባው። ይራለች የውጭ ሀገር ስልኳን ስጡኝ ሲላቸው እሷ ብትፈልግ ትደውልልሃል ነበረ። ማስፈቅደን እንሰጥሃለን አሉት። እነሱም ጠየቁኝ። ስልክሽን እንደዚህ ስጡን ብሎ ጠይቆ ነበር፣ ስልኩን እንስጠው ብለው ሲጠይቁኝ እኔም እንዳሰጡት ብዬ ነገርኳቸው። ትላለች ላይ አራት ዓመት ሆኖ አራት ዓመት እየሞላኝ የሁለት ሁለት ዓመት ኮንትራስና አራት ዓመት ሰርችላቸው ወደ ሀገር ቤት ሊገባ ስል ጠየቁኝ፣ ፍቅረኛ ግን አገባ ወይስ አላገባም ስላቸው፣ አራ አላገባም ብለው ነገሩኝ። ከዚያም አራት ዓመቴን ጨርሼ ወደ ሀገር ቤት ተመለስኩኝ። ሀገር የትገባ እሱም አላገባም፣ ግን የተወሰነ ስራ እየሰራ እራሱን መለወጥ ላይ ነው ያለ። አሁን መውጫ መግቢያ አሳጥቶኛል፣ እንታረቀ የዘላለም ባሪያሽ ነው የዘላለም ባሪያሽ እንደሆነ ውስጤን በልቤ ነው ምትነ እስከ ዛሬ ካላገባ የጠበቅኩሽ ታላገባ የተቀመጥኩት አንቺን ጥበቃ ነው። ስለዚህ መታረቅ አለብናል። እኔ ደግሞ በኦቶ ልቤን ስለሰበረው መታረቅ የለብንም ብዬ አሻፈረኝ አልኩኝ። እኔም ልክ ነኝ። በቱ በዛም በችግሬ ተጎኝ ያልሆነ ፍቅረኛዬ አሁን እንዴት እንደዚህ ሊለኝ ይችላል? ወይስ ገንዘብ ስላገኝ ሆኖ ብዬም አሰብ። እሱም ግን እንደዚህ ስላቸው እንደበፊቱ አይደለም አደለም። ራሱን ቀየረ ቦታ ላይ ነው ስራ ይዞ እራሱን እየቀየረ ነው። ስለዚህ አሁን መውጫ መግቢያ አሳጥቶኛል እንታረቅ እያለ ነው። ምን ትሉኛላችሁ? እህት ወንድሞች፣ የሚዲያ ሰዎች ብዙ እራሳቸውንም ይከታተላሉ ቲክታክ ላይ። ስለዚህ ብዙ እንደዚህ አስተያየት የፍቅር ታሪኮችን ሲላክላችሁ እናንተም አስተያየታችሁን እየሰጣችሁ ምርጫ ትሰጣላችሁ። ይህን ሰው አሁን ምን ላድርግ? ይቅርታ ብዬ ልታረቀው ወይስ በፊት ስለ ጉዳይ ልትወዋ? ግን አሁንም እሱ ይወድሻለሁ አለኝ። እኔም ግን የበፊቱ ብዙም ሳይሆን ሳይጠፋም የደበዘዘ ፍቅር አለኝ። ግን በጣም ስላናድድ በዛን ሰዓት እሱም በዛን ሰዓት እኮ የተኩሽ እኮ የገንዘብ ያን ገንዘብ ማግኘት ስላልቻልኩ ምንም አማራጭ ስለሌለኝ አንቺም ዝም ማለት ነበረብኝ እንጂ በአንቺ ላይ የሌላ ሴት ልጅ ወይም ሌላ ሴት ጋ ሄጄ አይደለም። የገንዘብ ጉዳይ ነው። አረብ ሀገር ምን ድሄድሽ ቤተሰብ ስልኳን ስጧት ስጡ ቢያለ እንዳሰጡ ብላለች አሉኝ፣ ወይም ፈቃደኛ አይደለችም ስላሉ ስለዚህ እህት ወንድሞች፣ የሚዳሶች ምን ትላላችሁ? ረህመትን ታግ አድርጓትና ፎሎ አድርጓትና ይሄን ቪዲዮ ለትልልቅ ዩቱበሮች እንዲደርስልኝ እፈልጋለሁ። አስተያየታችሁን የህዝቡን አስተያየት እፈልጋለሁ። ቆንጆ ቆንጆ ኮሜንት ከእናንተ አንብቤ የፍቅረኛ የምላሽ እመልስለታለሁ ከመጣሁ የወር አካባቢ ሆነኛል። እስከዛሬ ዞሮ መቀመጫ የሚለኝ ጠዋት ማታ ነው የሚጨቀጭቀኝ። መውጫ የለኝም፣ የሰፈር ልጆች ነን። ስለዚህ ከእናንተ እፈልጋለሁ ትላለች። ችህታችን እናንተ ምን ትላላችሁ? በራሳችሁ ማለት ነው አንድ ፍቅረኛችሁ። በእርግጥ ብዙ አስተያየት አለው አንድ ፍቅረኛ አንቺ አርግዘሽበት ወይም ሌላ ጋር ሲሄድ ሌላ ወዶ ወይም አልፈልግሽም ሲል ነው። እሱ እንግዲህ ምክንያት ያቀረበው እሷም ብላለች። ሁለታችንም የደሃ ልጆች ነን ብላለች። ደሃኔ የገንዘብ የለኝም ብዬ ነው ሽሽሽ ምን ላድርግ። እሷም ደግሞ ያን ገንዘብ እንደማታገኝ አቃለሁኝ፣ ግን ቢያንስ ከጎኔ ለምን አልኩም ብዬ ነው የወቀስኩ። እስኪ እናንተ እህት ወንድሞች ምን ትላላችሁ ብላ ወደ እናንተ አቀርባለች፣ አስተያየታችሁን ትጠብቃለች።